እና እሷ የእናቷን ቃል ለማክበር ብላ እሺ ስትል ዛሬ ደግሞ በስቦብህ መጣህ። አንተ ግን አብርሽ መቼ ነው የምትስተካከለው? ማለት አልገባኝም። ማለት ይህ ነገር ስራ ሊሆን ይችላል፣ ነገር ግን ደግሞ ስራም ቢሆን ደግሞ አግባብ አለው። እናንተ የውስጣችሁን ራሳችሁ ታውቃላችሁ፣ ነገር ግን ደግሞ ሰው የሚያችሁ ደግሞ እዚህ ጋ ሸር በምታደርጉት ነገር ነው ማለት ነው። አንድ የቀን እንኳን ሩታን እንደዚህ አድርገህ አላየንህም። እውነት ለመናገር ይቅርታ አድርጎልኝ፣ ግን አንድ የቀን ሩታ ጋር እንደዚህ ሆኖ አይቼው አላውቅም ማለት ነው። ለሄር ሚላ ግን እንዴት እንደሚሆን አብረሽ እያያችሁ ነው። ትናንትና ሩታ ከእናቷ ጋር ጋራ ሆና እናቷን ምን አለቻት ስትላት፣ ስትመክራት እናቷ እናቴ ያንችን ቃል አከብራለሁ አንቺ አልሽኝ ነው መሆነው ነው ያለችው እናቷ። ይህንም ብላ ትናንትና ቪዲዮ ጫነች። አንተ ደግሞ ዛሬ በዚህ መልክ እንደዚህ ሆነህ ምንድ ነው የምታሳያት? ሰላም ሰላም፣ እንዴት ናችሁ ዳናችሁ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እንግዲህ ወዳችሁ ፍቅዳችሁ ለምታበረታቱ በጣም አመሰግናለሁ። እዚጋብሔር ያክብርልኝ። አሁንም ሀሳብ አስተያየታችሁ እንዲሰጡ በአክብሮት በስትና ጠይቃችኋለሁ ማለት ነው። እንግዲህ የዶል ምልክት ፓን በመጫም ቤተሰብ እንዲትሆኑ አመሰግናችኋለሁ። ወዶች ስለምታበረታቱኝም አመሰግናለሁ ይኸው ዛሬ የሚጀላችሁ መጥቻለሁ። ይኸው አብርሽ ከሄድ መቼም መቼም ቢሆን መቼም አላቅም ምን ብዬ እንደምላችሁ ማለት ነው። ምክንያቱም እነሱ ስራ እየሰሩ ሊሆን ይችላል አይታወቅም። ነገር ግን ደግሞ ሰው ደግሞ እነሱ በሚያስቡት ሰው ተመልካች አያስብም፣ እውነት ለመናገርና አብርሽ እየሄድበት ያለው ነው አሁን አብርሽ አያርገውና፣ ወይም ደግሞ ከሄርሚላ ልም ያለ ፍቅር ቢዝ ምንድን ነው የምታደርገው? እውነት ነው የምልህ አሁን ላይ እንደዚህ እየወንክ ከትግርታ በላይህ ላይ ከናትህ ላይ ምናምን እንደዚህ እያደረግካት ከዚያ በኋላ ተሞጭጭ ያለ ፍቅር ከሷ ቢዝ ምንድን ነው የምትሆነው? ማለት አልገባኝም። እና እያረክ ያለውን ነገር ብታስተካከል ጥሩ ነው። ፌመስ ነህ፣ ታዋቂ ነህ። አዎ ሀብታም ነህ፣ ታዋቂም ነህ፣ ፌመስ ነህ ምርጥ ክፍያ ምትከፈልሃል ላይ ነው። ግን ደግሞ ያም ቢሆን ደግሞ ሁሉም ቢሆን ዝና ዝናን ይሄንን እዲን እንድትታወቅ የረዳ ፈጣሪ ነው አይደለ? ደግሞ ይሄንን እንድትታወቅ የረዳህን ፈጣሪን እያመሰገንክ ተመለስ ብትመለስ ጥሩ ነው ባይነው። ወይስ ደግሞ ሩታ እስከምትመጣ ነው እንደዚህ የምትሆነው አልገባኝም። እኔ ለማንኛውም እኔ የማየው ነገር አያስደስተኝም። ይቀርት አድርጉልኝና፣ አያስደስተኝም እውነት አያስደስተኝም። እንደዚህ የሚሆኑበት ነገር በፍጹም አያስደስተኝም። ማንኛችሁን ብትሆኑ እንደዚህ አይነት ነገር እድል እንዳትሰጡ እውነት ስነግራችሁ በፍጹም ማለት፣ አሁን ላይ ሁሉም ያው የሚሰራ ነው ሚዲያ ላይ ሁሉን የሚጠቀም ነው። አሁን ላይ ትዳር ቢሆን ምንም የታወቀ ነው። ነገር ግን ቢሆንም ደግሞ እንደዚህ አይነት ቻንስ እንዳትሰጡ እህቶች፣ ለእናንተ ነው። ምክንያቱም ምን ልበላችሁ ታውቃላችሁ ብዬ አስባለሁ ሁሉንም ነገር እና ይሄን የተከከለ ነው ብዬ በፍጹም የማስበው ነገር አይደለም። ምን አስበህ እንዲሆነ ምን እንዲሆነ አላቅም። ማብረሽ እንግዲህ አላቅም። መጨረሻውን አብረን የምናይ ይሆናል። ሩታዬ ግን የእናትሽን ቃላት ስላከበርሽ እውነት በጣም ደስ የምትነሽ ይመችሽ። እናትሽ ማለት ሁሉ ነገር ናት። ደስ የምትል እናት ናት ደግሞ ያለችሽ። እውነት በትትና ስትመክር፣ ልጇን ስትመክር በትትና። እናት እኮ ማለት እውነት ሁሉ ነገር ናትና እናትን የሚገልጽ አንድም ነገር ያለ አይመስለኝም። እና እናት ለዘላለም ትኑረላለው በዚህ አጋጣሚ። እናትን የሚገልጻት አንድም ነገር የለም። እና ስትናገር በትትና፣ ሁሉ ነገር በፍቅር ስታስረዳ ማለት ነው። በቃ ቀስ ብላ እና በጣም ነው ደስ የሚሉት ማለት ነው። እና አንተ ትናንትና ያንን አይተህ ዛሬ አንዴ ከታች አንዴ ከጎንክ ምናምን እያረክ ይዛት ከች አልክ። ይመች አባቴ ይመች። እኛ ብንናገርህም ብንተች ምንም ብንልህም ለራስህ ነው ለእኛ አይደለም። እኛ ከሩታ ጋር እንዲሆነ እንዴት ኖር ነው። እኛ ሌላ ምንም የሚያገባን ነገር የለም እኮ አይኖ ሁላ ነው ውዶቼ እኮ አያገባንም እኮ፣ ግን አብረው እንዲኖሩ ነው በቃ አብረው ስለምንወዳቸው ስለምናከብራቸው አብርሽና ሩታን በልጅነታችሁ መለስ ብላችሁ ወደ ኋላ ስታዩ፣ እንዴት እንዴት ነበር ኮሜንቱ፣ የኮሜንቱ ጋጋታ ፍቅራችሁ እንዴት እንዴት ነበር፣ ዘወር ብላችሁ ስታወት፣ ያ ያ ያ ፍቅራቸው እንዲመለስ እንጂ እኛ ምንም እንትን የሚልብን ነገር አንድም ነገር ያለ አይመስለኝም ማለት ነው። እና ጥሩ እየሰራችሁ ነው፣ በርቱ ሄርሚላና አብርሽ ማለት ነው። ጥሩ እየሰራችሁ ነው። አንቺም ጠጋ ብለሽ እናቴ ፈመሽ፣ ለነገሩ ጎበዝ ነሽ፣ ተጠግተሽ ጥሩ ፈመሽ። እናቴ እኛ ስዴት ላይ ሆነን አስር ዓመት ሀያ ዓመት እየፈጋደበትን እናንተ በሳምንት ትመልሱታላችሁ። ሳምንት የማይወስድባችሁ ለነገሩ የስራው ባህሪ ነው። ይመቻችሁ ይመቻችሁ፣ ነው የምለው የስራው ባህሪ ነው። እናቴ ቁጭ ብሎ እንደዚህ በቀላል ብርን ማግኘት እኮ መታደን ነው። ስለዚህ ይህን ነው ምላችሁ፣ ውዶች እንግዲህ። እስኪ እናንተ ደግሞ ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እንመለሳለን ማለት ነው። እንግዲህ እኔ የመሰለኝን ነው የተናገርኩት። እናንተ ደግሞ እኔ አብሬሽንም እንዲሆን እንዲምነው ሩታንም እንዴት ነው የሚያቸው እነሱ አንድ ሆነው ስናያቸው ደስ ይላል በሚል ነው እንጂ እኛ ይህንን ነው የምላቸው። ውዶች እንግዲህ ይሄ ነው የእኔ ሀሳብ። ወደድ ከወዶ አከብራችሁ አለው። መልካም ቀን ይሆንላ ስለላችሁ ማለት ነው። አንቺ ግን ግራት አጋቢ ያለሽ እውነት ማለት እኔ እንጃ ምን ልበልሽ? እኔ ነግር አንቺም ጋር እንትን ብሎ ደርሶ ታየውና ለካን የምሩታን ካብሮሽ ጋር ስሆን እንደዚህ ነበር እንደ ያደረግኳት ብለሽ፣ ከዛም በኋላ ይሰማሽ ይሆናል ብዬ አስባለሁ። ለማንኛውም እኔ ሁሉም ነገር የእህትነት ምክር ነው የምመክረው። ሌላ ነገር የምናገረው ነገር አይኖረኝም። አመሰግናለሁ። ባይ ባይ። ሰላም ወለሁ።